እመስገን ክብሩ ይስፋ። ትላንትና እናቴ እናቴ ብይ ማልቅ ሰዋል ዜረስችው አሁን እንደው ኬኳ ኬኳ ማለት ጀምር ያለው ክብሩን ይውሰድ መድኃኒዓለም የኔ ጌታ ክብሩን ይውሰድ። እና በየትኛውም ዓለም ያላችሁ ሴቶች፣ እናት ያላችሁ ሴቶች በጣም መደለኛ ናቸው። እናታችሁ ስላለች እግዚአብሔር ላመስግኑ። በቃ እናት አለኝ ባይዘወይ ለእናቴ ላድርግላት የሚለውን ነገር ሳይሆን ካለሽ አድርጊላት፣ ከሌለሽ ማንም አያስገድድሽም። ግን እናት አለኝ እኔ እኮ እናት አለኝ ባህልን እናቴን ልጠይቃት ሊሄድ ነው። ደስ የሚለውን ፓርት ልንገራቸው። እናት አለኝ ወይ፣ እናቴ ጋር ደርሺ፣ ባህልን ጠይቂያት ልመጣ ነው ወይ ለእናቴ ስልክ ልደውልላት ነው ማለት ራሱ መታደልም። በነገራችን ላይ ምንም ባት በቃ ነገር ኳቸው ጌጥ ዝምብላ ዝምብላ እዚህ ወንበር ላይ እንደዚህ እንደኪ ቁጭ ብላ ዝምብላ ብትቀመጥ ራሱ አንዳንዴ ግሬስ አላት እናት የራሱ የሆነ ነገር አለ። እና እናት ያላችሁ ምርቶች ታደላችሁ፣ ረጅም እድሜ እናቶቻችሁ። እሺ ቁም ነገር ሰርታችሁ እናታችሁን የምታስደስቱበት እናታችሁ እናንተን የሚያመሰግኑበት እናታችሁ እናንተን የሚመርቁበት ዘመን ይሁንላችሁ። ደግሞ በጣም እድለኝ ስላችሁ እናት ያላችሁ ልጆች ለምን መሰላችሁ? ሲተኙ ቢያንስ እናቶቻችን ስለነሱ አይደለም ይጸልዩት ልጄን ጠብቅን፣ ሊመዳን ያለን ብለው ቅድሚያ ለእናንተ ነው ጸሎት የሚያደርገው የሚያደርጉት። ታውቃላችሁ አሁን እኛ እናት የሌለን ሰው የሚወደን ሰው የራሳቸውን ጸሎት ከጨረሰ በኋላ ወይም ነፍስ አባቶቻችን ነው የሚጸል ሀብታም ስለሆነች ነው ያገባቸው ልጅ ስለወለደችለት ብላማ አይደለም ሀብታም ስለሆነች ዩቱብ ስለምትሰራ እራሷን በደንብ ስለምታንቀሳቀስ ልጆቿን በደንብ ስለምታንቀሳቀስ ነው ድጋሚ ባሏን ያገባችሁ። ወደዳችሁም ጠላችሁም፣ ሴቶች ይህ ትምህርት ይሆናችሁ። እንግዲህ የፈታችሁ እናቶች ሲንግል ማድያታችሁን ጥፍራችሁ ቆሻሻ እያደረጋችሁ ሻሻችሁን እያሰራችሁ ፀጉራችሁን እያከካችሁ የምትኖሩ ከሆነ ድጋሚ የለም ወፍ የለም። አይደለም ድጋሚ ያሁኑን ባላችሁ አዲስም የመጥበስ እንትናችሁ ይከብዳል። ይሄን ለእናንተ ትምህርት ነው። ገነት ንጋቱ በነገራችን ላይ ከመጀመሪያ ካመጣጧ ጀምሮ ልጆቿን ይዛ ስታሳድግ አሁን ላይ ያለችውን ደረጃ ያያችሁት ነው። የምን ስራ ነው ይሄ እንደዚህ ያደረገው? ይቱ ዩቱብ ስትሰሩ እንደዚህ ነው። የምሬ ነው። እንደዚህ ነው። ዩቱብ ይቀይራል። አይቀይርም ሳይሆን ይቀይራል። በወሬም አምጪው፣ በምንም አምጪው፣ በምንም አምጪው፣ በምንም ደቂቃ ይቀይራል። ለዛ እኮ ነው ሕዝብ እየሄዳል ወደ ዩቱብ እየመጣ ያለው። ጋይስ አሁን ሴሌብሬቱ በአጠቃላይ ጋዜጠኛ አልሆነባችሁም? ከአርት ስራው ዩቱበር መሆን ያዋጣል። ስለዚህም ዩቱብ አንዳንድ ሰዎች ዩአር ጀለስ ዩ ጋይስ። አሁን ደግሞ በገነት መቀናሽ ልትሉኝ ነው? ወይኔ መድኃኒዓለም ጋይስ። እኔ ግን የማልቀናበት ሰው ማን ነው? ሁሉም ነው የምቀነው በቃ ሰላም ተስፋዬ ስል በሰላም ተስፋዬ ትቀኛለች ትሉኛለች። የሆነ ስም ስጠራ በሆነ ስም ስጠራ የሆነ ስም ስጠራ ቀናች ትሉኛለች። ጋይስ ቆይ እኔ በምን በማን ነው መልቀ ነው በማን ነው መልቀ ነው በሁሉም ነው እኔ ነው። ኧረ አንዳንዴ እንኳን አትቀኝም በሉ፣ የሀገሬ ልጅ አንዳንዴ እንኳን አትቀኝም ሊያሾው በሉ። ለአፋችሁም ለምናችሁ ይክበዳችሁ እንዴ! ግጣይ ቁም ነገር ግን ሀገር ገኒ ኮንግራ ብያለሁ፣ ባይ ዘ ዌይ ገኒዬ ኮንግራ እንኳን ደስ አለሽ! በጣም ደስ ብሎኛል በስኬትሽ በራስሽ ጥረት እጅ ስላልሰጠሽ እጅ ስላልወደቅሽ። ያኔ መጀመሪያ ወደ ዩቱብ ስትመጪ እንደነበረው አይነት የኒት የዱባይን እስር ቤት ከኢትዮጵያ ኑሮ ጋር ነጻጸርሽ እና የዱባይ ኑሮ የዱባይ እስር ቤት ይሻላል አለሽ። ዱባይ ላይ እኮ ነጻነትሽን አተሽ እኮ ነው እንደ በግ እና ልክ አሁን በጎች እንደምላቸው ማለት ነው። እንደ በግ ተነድተሽ እንደ በግ ተሰልፈሽ ተቆጥረሽ የውጭ ብርሃን ሳታይ ፀሐይ ብርሃን ሳታይ ኦኬ። ማለት ሁላችንም እኔም ሆዴን እወዳለሁ፣ ሆዳችንን ማንም አይጠላም፣ ሆዱም በጣም ይወዳል። ግን የውጭ ብርሃን የማይባለውን ታሪክ ሳታይ ውጭ ላይ ሳተነፍሽ መድኃኒት የተከተተበት ወተት እየጠጣሽ ዶሮ መቅረቡን ነው ያስደሰጠሽ። ኢትዮጵያ ላይ መተሽ ወተሽ እንዳልብሽ ንጹ አየር ተንፍሰሽ ሰላም ብለሽ ነፃነትሽን አውጀሽ መኖርሽን ነው ከዱባይ እስር ቤት ጋር የሀገርሽን ኑሮ ያወዳደርሽው። በጣም ነው የምትገርሚውን። ምን ያህል የዘቀታችሁ ናቸው ግን እናንተ። እኔ ምን እንደገረመኝ ታውቃላችሁ? ነፃነት ነፃነትን የመሰለ ነገር እኮ የለም ጋይስ። ነፃነት እኮ ከምግብ በላይ እኮ ነው። በእርግጥ ልክ ናችሁ፣ ለመኖር መብላት አለባችሁ ሳትበሉ አትኖሩም። ግን እንዴት ነው የዱባይን እስር ቤት ከኢትዮጵያ ኑሮ ጋር የምታወዳደር አረ የሀገሪ ልጆች አንዳንዴ ልክ ናቸው። እዝች ሀገር ላይ አፈር ድሜ በልተሽ ካልሰራሽ፣ ካልተሯሯጥሽ አትኖሪም። እንደዛም ሆነች ልክ እንደ ዱባይ ደመወዝ ላታገኝ ትችያለሽ። ምክንያቱም ሀገራችን የሰለጠነች ሀገር አይደለችም። የለማች ሀገር አለችም። በመልማት ላይ የምትገኝ ሀገር ናት። ሰው ከነዛ ጋር እዚህ ማወዳደር የለብሽም። ምን ምን፣ አንተ ራሱ እሸቱ መለስ እንትና ማነ ማን ያዘዋል የምትባለው ላይክ እንደዚህ አይነት ውዳቂ የሆነ ኢንተርቪው የምታደርገው ለምንድን ነው? አንዳንዴ ደግሞ እኳ አንተ ራስ ማን ያዘዋል የምትባለው ለአንተን ራሱ መናገር ፈልጋለሁ። አንዳንዴ ኢንተርቪው ስታደርግ እስኪ አድመጣቸው፣ አትንቀልቀል። ጋይስ ግን ተናዳችሁ ምን አሉ ሰዎቹ፣ ምናሉ የሊያ ፍጫ የሊያ ፍጫ ሰርጀሪ ተሰርቶ ነው አሉ። ምን ምን አሉ ሰዎቹ ምን አሉ? የሊያ ጡት የሊያ ጡት ተቆርጦ ነው አሉ። የትዬን ወደ አብዬ አብዬን ወደ ትዬ አለ ሀገሬ ሰው መድኒ አለሁን ገ ልጆች እኔ ሊያ እኔ ነው የሚቆራረጥ ነገር ያለም ይመስለው አሉ ስሙ እንጅትቱ ከፈል አይ ዶንት ኖ አይ ዶንት ኖ። ምን አሉ ሰዎቹ ምን አሉ? የልያ ሆድ የልያ ሆድ ተቆርጦ ነው አሉ። ምን አሉ ሰዎች ምን አሉ? የልያጡት የልያጡት ተቆርጦ ነው አሉ። ምን አሉ ሰዎቹ ምን አሉ? የልያ አፍንጫ የልያ አፍንጫ ተቆርጦ ሰርጀሪ ተሰርቶ ነው አሉ። ጋይስ ወይ መዳሪያ ሊቀሚስሽ ሊያቀሚስሽ ስፖንሰር ነው ወይ እኔ ፍቅር፣ አዎ። እንዴ ታዲያ እኛ እኮ በጣም ፌመስና ዝነኛ እኮ አታውቁም እንዴ ጓደኝ፣ በጣም ፌመስና እኮ በጣም ዝነኛ ጋይስ። እንዴ ምኑናችን ነው ዋው ለ በጎቹ፣ በጎቹ ተረጋጉ። በጎቹ ተረጋጉ። አስቤርኑ ተረጋጉ። የምን ኩስኩስታ መፍጠር ነው? አያችዋ ቅድም ዲያስፖራዎች እዚህ እንዴት እንደሆኑ ከነ ልጆቿ። እኔ እንደዚህ አይነት ሰው ልንጠከልኝ። በጎቹ ዝም ብላችሁ ናችሁ መጮ ነው የምትወዱት። አትጩ አትጩ በስጋ ላይ ኬክ የኔ ፍቅር በስጋ ላይ ኬክ በበላ በቂጣ ላይ ኬክ በበላ በምል ላይ ኬክ በበላ ሆዴ ከተቀበለ፣ ምን አገባሽ? ምን አገባሽ? ምን አገባሽ? አገባሽ? አንዳንዶቻችሁ እንዳታስቡ ሆዳችን፣ ቦርጫችን፣ ምናችን ምናችን ቢረዝም እኛ ሀገራችን ቱርክ ነው። አገራችን ቱርክ ነው። አገራችን እንኳን ለኛ ለነያሾ ቀርቶ ለማንም የደረሰች ሀገር ናት። ያለችን አስቆርጠን እንጥለዋለን፣ አስቆርጠን እንጥለዋለን እናስጎምደዋለን። ቱርክ እንደሆነ የኛን ቆዳ ብታገኘው ወይ ሀቢብቲ ብላ ነው የምትቀበለን። ታውቃላቸው፣ ምክንያቱም እኛ የለመርናት ነና፣ የለመርናት የተለማመርናት ናት ስለዚህ ምንድን ነው እንደዚህ የምታካብዱት? አታስቡ። ሊያሽ ወፈርሽ ሊያሽ ወፈርሽ ሊያሽ አጋሰስ አትበሉ፣ አትበሉ፣ አትጨነቁ። እንዴ የተነፋ ፊኛ የመሰሉትም እየቀነሱ እያየን አደለ እንዴ? ምን ነው እኛስ ወልደን ከሆነ የተነፋፋ ነው ወልደን አሳደገንበት ምናምን ነው፣ ጋይስ ወልደን ምናምን ልጅ ወልደን ምናምን ያሳድገንበት የተነፋፋ ነው። ምን እንደዚህ ያደረጋቸዋል? ከፈለገን በአምስት ደቂቃ ውስጥ በአምስት ደቂቃ ውስጥ ባይዛዊ ቱርክ ሀገር ላይ ሰርጀሪ ለመሰራቱ ይህ በጣም ኢዚ ኢዚ። አምስት ሺህ ዶላር ካለሽ ሆድሽን ሽንቅጥቅጥ ብለሽ ልክ ሶሻል ሚዲያ ላይ ሴሌብሬቶች እንደሚያሳዩሽ ወገብሽን እንደሚያሳዩት ወገቦቻቸውን እንደሚያሳያችሁ ተሸነቃቅጣችሁ ትወጣላችሁ፣ በአምስት ሺህ ዶላር ያውም ይህ ትርኪ ምርኪ ቦታ እነ ዞን የተሰሩበት ሰርጀሪ ቦታ አደለም በሶስት ሺ እና በአራት ሺ ዶላር የሚሰራበት ቦታ ላይ ሳይሆን በአምስት ሺህ ዶላር ክፍለሽ ልክ እንደማናት እንደዛ ስሟን አልጠራም፣ ደግሞ እንደ ሷ አርቲስት ማለት ነው የሚያምር ሰርጀሪ ትሰራላችሁ። የምሬ ነው። አይስዌር ነው፣ አይስዌር ነው። እንዴ ምን ሆናችሁ ነው? የሀገሬ ልጆች ምን ሆናችሁ ነው? አታካብዱ። በጣም ነው የምታናድዱኝ። እኔ ሊያሾም፣ ከዛም በኋላ ምን ችግር አለው? በቃ

የምር የማሜ ቤት አያምርም? እንት ቤቷ ቤቱ አያምርም፣ ገስ በጣም ነው የሚያምረው። በጣም ቤቷ ሰፊ ነው፣ እና ቤቷ ቀዋዎቿ ምናምን አበባ አቀማመጧ ምናምን በቃ ሁሉ ነገሯ እንዴት እንደስ እንደሚለኝ። እና የወለደች ወይ በደህና ነው የአገሬ ልጆች። እስኪ ቁሚ የኔ ፍቅር። እዚህ ቀጥሎ ያለው ቪዲዮ ላይ አለ እንቁ ዲዛይን እናት የሰራችልኝ እዛዟት አሜን አለመጻፍ ይቻላል። እሺ ማሪ ቃል ይልክ መስዋ ባህል መስለሻል። ቴንክ ዩ ፍቅር፣ አመሰግናለሁ። አው የኔ ውድ ለእናንተ ቢይ ነው። በነገራችን ላይ በጣም ደክሞኝ ነበረ፣ ግን እናንተ ደስ እንዲላችሁ ነው የገባሁት። ጌታ ዛሬ በጣም ብዙ እንግዳ ነበረብኝ ቀን ሙሉ። ሴት ናት፣ በቃ ትክክለኛ ሴት። በነገራችን ላይ ልንገራችሁ ጋይስ፣ በጣም ይገርበኝ ነገር ልንገራችሁ የአማራ ሴቶች የአማራ ሴቶች በጣም ቤት መያዝ ይወዳሉ። ቤታቸውን በቃ ሆነ ጥንቅቅ አድርገው መያዝ ይወዳሉ። በቃ ጥንቅቅ ጽድት አድርገው መያዝ ይወዳሉ። የምሬ ነው። እግዚአብሔር ነው። ብዙ ጊዜ እስኪ ቪዲዮ ላይ ያሉትን ያቸው ብዙ ሴቶችን ያቸው፣ ጋይ ቤታቸው በጣም ነው የሚያምሩ፣ ዝንጥ ማለት በቃ። ከሚለብሱት ልብስ ከሚያደረጉት ማንሄር ከሚያደረጉት ሜካፕ በላይ ቤታቸው ማሳመር በጣም ይወዳሉ። አይታችሁ ታውቃላችሁ፣ ሚዲያ ላይ ብዙ ጊዜ የምሬ ነው። ግን የምሬ ነው። አሁን ደግሞ እንደዚህ ስል ወይኔ ጉዴ ይፈላ ብሄርተኝ ጋር አገናኙን እና ደግሞ አሰድቡኝ። አይደለም አይደለም፣ ቁም ነገር እዋቸው። ግን እዋቸው ሚዲያ ላይ ቲክቶክ ላይ ሂዱና የዋቸው እንዳለ ቲክቶክ ቪዲዮ የሚሰሩትን ሴቶች እዋቸው። ቤታቸው፣ እቤታቸው በጣም ነው የሚያምረው የአማራ የሆኑ ሴቶች በጣም ይገርመኛል። እና የማሚ ቤት ደግሞ በጣም ነው የሚማርከኝ። የምር የምር የምር። አሁን ምን አረ ትግራይም ሴት ኦኬ የትግራይም ሴት እንግዲህ፣ የትግራይ ሴት ልክ ናቸው። የቤታቸው ሊያምር ይችላል፣ ግን ብዙም የትግራይ ሴቶችን አላየንም። ለምሳሌ ኪዊሊያን ናት ሚዲያ ላይ የምትመጣው ከትግራይ ሴቶች በብዛት ብዙ ጊዜ ቤቷን አሳይታ ጠቅም፣ ኪዊሊያ ራሷን ነው የምታሳየው፣ ካሜራው ራሱ እሷን ይሞላዋል። የኪዊሊያ ቤት ምን ምን? አሁን ደግሞ ልትጮ ከይሴም ነው አይ፣ ይችላሉ ኪያሊያ የምር ነው ኪሊያ ቤቷ ላሳይታ ጠቅም ግ ራሷን ነው የምታሳየው፣ ሙሉ ካሜራው ትሸፍነዋለች። ጋይስ ቤቷ ላሳይታ ጠቅም የምር አዎ፣ በሚዲያ እናስተምራቸዋለን። የሀገር ልጆች ቤት አያያዝ ምናምን እናስተምራቸዋለን።